ጤና ይስጥልኝ እንደምን አመሻችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ገብዛነትና የዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦችን ነው። ከበርካታ የዓለማችን ከተማዎች ልምድ የተቀመረበት የአዲስ አበባ ከተማ አስተዳደር የተሻሻለው ረቂቅ አደረጃጀት ላይ ባለድርሻ አካላት ጠቃሚ ግብዓት እየሰጡ ነው። በአማራ ክልል በተያዙ ዓመት ስራ አጥ ወጣቶችን በስራ ለማሰማራት 2 ቢሊዮን ብር በጀት መያዙ ተገለጸ። አብራችሁ ቆዩ። ከበርካታ የዓለማችን ከተሞች ልምድ የተቀመረበት የአዲስ አበባ ከተማ አስተዳደር የተሻሻለው ረቂቅ አደረጃጀት ላይ ባለድርሻ አካላት ጠቃሚ ግብአት እየሰጡ ነው። የአስተዳደሩ ከንቲባ ድሪባ ኩማ ረቂቁን አስመልክቶ በተደረገው ውይይት የተገኙ ግብአቶች በጥናቱ ይካተታሉ ብለዋል። ሰመረምሩጽ ተጨማሪ ያለው። የደቡብ ኮሪያዋ ሴውል ከአዲስ አበባ ጋር ተቀራራቢ የሆነ የቆዳ ስፋት አላት። በከተማዋ ከ11 ሚሊዮን በላይ ነዋሪ ሲገኝ በአዲስ አበባ ደግሞ ከአራት ሚሊየን ሚሊዮን በላይ ነዋሪዎች ይገኛሉ። በአሁኑ ወቅትም ሴውል የነዋሪዎቿ ብዛት ሳያግዳት በዓለማችን የዘመኑ ከሚባሉ ከተሞች ተርታ ተሰልፋለች። የአዲስ አበባ አስተዳደርም ከሲውልና ከሌሎች የተሻለ ደረጃ ያላቸው ከተሞች ልምድ የተወሰደበትን የተባለ አዲስ የአደረጃጀት መዋቅር ፍኖተ ካርታ ሰርቶ አጠናቋል። በአዲሱ ውቅድ መሠረትም ከተማዋ የሜትሮፖሊታን ቅርጽ ሲኖራት፣ ክፍለ ከተሞች ደግሞ የከተማ አደረጃጀትን ይዛሉ። አዲስ አበባ በተለያዩ ዘርፍ የተከፋፈሉ አምስት ምክትል ከንቲባዎችም ይኖሯታል። የተለያዩ ቢሮዎችም በኮርፖሬሽን ደረጃ ይቋቋማሉ። በአዲሱ እቅድ መሰረት ባለድርሻ አካላትና ምሁራንም በአዲሱ የአደረጃጀት እቅድ ዙሪያ ተወያይተዋል። ግብዓት የሚሆን ሀሳብም ሰጥተዋል። ክፍለ ከተማዎች ቅድም እንደተባለው ወደ 13 ቢቻል ወደ 15 ዘርግተን አዲሶቹን በክፍለ ከተማ ነባሮቹን ግን በከተማ የከተማ ስልጣን ሙሉ ሰተናቸው በትልቁ ከተማ በሜትሮፖሊተን እንትን የምናስኬድበት ሁኔታ ቢኖር ጥሩ ይመስለኛል። ክፍለ ከተማዎቹን ማጠናከር ግድ ነው። ስለ አጠራሩ መነጋገር ይቻላል። ግን ፓወራቸውን በትክክል ሰጥቶ ኃላፊነታቸውን ተጠያቂነታቸውን አስቀምጦ ከተሰራ ወረዳዎቹ ወረዳዎቹ በክፍለ ከተማ ጉዳይ አይወጠሩም፣ የራሳቸውን ስራ ይሰራል። ማህበራዊ ፍርድ ቤቶች ለመፍረስ መታሰብ የለበትም የሚል እምነት ነው። ያለ ታች ያሉ የመልካም አስተዳደር እና የፍትህ የተከማመሩ ችግሮች እኮ በጣም ሚኒማይዝ እኮ ነው የሚያደርግ፣ ማህበራዊ ፍርድ ቤቶች። ሁላችንም በተሞክሮም እንደምናቀው ወደ ሜትሮፖሊስ ከዛም በላይ የገዘፈ ኢንተርናሽናል ሮል ሊኖራት የሚችል ከተማ ህልም እያለምን ነው። ከዛ ጋር ተያይዞ የሚመጡ አዳዲስ ገና የማናውቃቸው ልዩ ችግሮች ይፈጠራሉ። ለነዚህ ችግሮች ፕሮአክቲቭሊ ሪአክቲቭሊ መፍትሄ ባፋጣይ ለመስጠት የሚያስችል የአቅም ግንባታ ስትራቴጂና ተቋም አብሮ መሄድ አለበት፣ ተነስተዋል። ቢቲም አንዱ ነው። ሌሎችም ተቋማት አሉ። እነዚህን የማስተሳሰርና የማቀናጀት ስራ በስትራክቸር ውስጥ በግልጽ ቢታይ መልካም ይሆናል የሚል እምነት አለ። የተነሱት ሀሳቦች በቀጣይ የሚጠኑና የሚታዩ መሆናቸውም ተነግሯል። የስትሪንግ ኮሚቴውም የተነሱ ሀሳቦችን አንድ በአንድ ዳጀስት ያደርጋል። የሚሻሻሉትን ነገሮች ያሻሻለ ይሄዳል የሚል ነገር አለኝ። ከሀገሪቱ የንግድ እንቅስቃሴዎች ከ50 መቶ በላይ በአዲስ አበባ ይካሄዳሉ። ከዚህ አልፎም መዲናዋ የብዙ ዓለም አቀፍና አህጉር አቀፍ ድርጅቶችም መናኸሪያ ናት። በዚህ ምክንያት ከተማዋ ደረጃዋን በሚመጥን መልኩ መደራጀት አለባት፣ የብዙዎች ሐሳብ ነው። አዲሷ አደረጃጀትም ለዚህ መልስ ይዞ ይመጣል ተብሏል። በእቅዱ ዙሪያም ከተለያዩ ባለርሻ አካላት ጋር የሚደረገው ውይይትም ይቀጥላል። በአማራ ክልል በተያዙ አመት ስራ አጥ ወጣቶችን በተለያዩ የገቢ ማስገኛ ስራ ዘርፎች ለማሰማራት 2 ቢሊዮን ብር በጀት መያዙን የክልሉ ቴክኒክና ሙያ ልማት ኢንተርፕራይዞች ልማት ቢሮ አሳወቀ። በክልሉ የሚገኙ ከተማ አስተዳደሮችና ዞኖች ወጣቶችን ወደ ስራ ለማስገባት የቅድመ ዝግጅት ስራው እየተከናወነ ነው ብለዋል። ሰለሞን ጸጋዬ መረጃዎች እንደሚጠቁሙት በአማራ ክልል የስራ አጥ ምጣኔው 18 በመቶ ነው። ታዲያ ይህንን እውነታ ለመቀየር የክልሉ መንግስት የተለያዩ ስራዎችን በመስራት ላይ ነው። በዘንድሮ በጀት ዓመትም በ2 ቢሊዮን ብር ለበርካታ ወጣቶች በከተማ ግብርና፣ በማኑፋክቸሪንግ፣ በኮንስትራክሽንና ሌሎች ዘርፎች የስራ እድል ለመፍጠር መታቀዱን የወጣቶች የስራ እድል ፈጠራ ላይ ባተኮረው ውይይት ተገልጿል። በዚህ ዓመት በክልላችን 900 ሺ በላይ ስራጥ ይኖራል ተብሎ ይገመታል። ከዚህ ውስጥ 878 ሺህ በላይ ያክሉን የስራ ዕድል እንፈጥርለታለን ብለን አቅደናል። ብድር ሁኔታው በአበዳሪ ተቋማት ብድር ለማበደር ዝግጅት አጠቃለው የጨረሱበት ሁኔታ ነው ያለው። ወጣቶቻችን በኢንተርፕራይዝ እየተደራጁ የተዘጋጀላቸውን ብድር እያገኙ ወደ ስራ እንዲሰማሩ ይደረጋል። የስራ ዕድል ከሚፈጠርላቸው ወጣቶች ውስጥ ከ9 ሺ በላይ የሚሆኑት በመንግስት ቅጥር የስራ ዕድል የሚፈጠርላቸው ሲሆን ከሰባ ሺህ በላይ የሚሆኑት የቴክኒክና ሙያ እንዲሁም የዩኒቨርሲቲ ምሩቃን ናቸው። በውይይቱ የተሳተፉ የተለያዩ ዞኖችና ከተማ አስተዳደር አመራሮች ለወጣቶች የስራ ዕድል ለመፍጠር የተለያዩ ስራዎችን እየሰራ ነው ብለዋል። በከተማችን በያዝነው በጀት አመት ለ18698 የሚሆኑ ወጣቶች የስራ ዕድል ለመፍጠር ቅድ አዘጋጅተን እንቅስቃሴ እያደረግን ነው የምንገኘው የመጀመሪያው ስራ የስራ ፈላጊዎችን ነው የመመዝገብ የመለየት ስራ እየሰራ ነው። በርካታ ወጣቶችን አደራጅተን ወደ ስራ እየገባን ነው። አሁን ባለው ሁኔታ በተለይ በዚህ አመት ከሁሉም ሴክተር በላይ ልዩ ትኩረት ሰጠን እየሰራን ከመሆናችን ጋር ተያይዞ የመዘገብነውን ወጣት አደራጅተን ግንዛቤ እየፈጠርንለት ያለንበት ሁኔታ ነው ያለ የክልሉ መንግስት በወጣቶች የስራ እድል ፈጠራ ላይ እያተኮረ የተለያዩ የህግ ማዕቀፎችን ማዘጋጀቱንም በመድረኩ ተገልጿል። ለኤቢሲ ዘገባ ሰለሞን ጸጋይ ባህር ዳር በላ በኩል የወጣቶችን ጠቃሚነት ለማሳደግ መንግስት ለስራ እድል ፈጠራ ይበልጥ ትኩረት እንዲሰጥ የትግራይ ወጣቶች ማህበር አባላት ጠየቁም። መንግስት ለወጣቶች የስራ አማራጮችን ለማስፋፋት እየሰራ መሆኑ ተገልጿል። የትግራይ ወጣቶች ማህበር የአዲስ አበባ ቅርንጫፍ ውይይት አካሂዷል። ሙሉጌታ ተስፋ ያዘጋጀውን ሀብታሙ ድረስ ያቀርበዋል። ይህ ትግራይ ወጣቶች ማህበር በክልሉና በሀገሪቱ የተያያዙትን የልማት ስራዎች ለማፋጠን የበኩሉን ድጋፍ እያደረገ መሆኑን የገለጸው የማህበሩ የአዲስ አበባ ቅርንጫፍም አመታዊ ስብሰባውን አካሂዷል። አቶ ተወልደ ገብረ ጻድቃን፣ የአዲስ አበባ ኢህአዴግ ጽፈት ቤት ኃላፊ፣ ባለፉት አመታት የልማት ጉዞ ያጋጠሙ ችግሮችንና የተፈቱበትን መንገድ እንዲሁም በክልሉና በሀገሪቱ በተመዘገቡ ውጤቶች ዙሪያ ለወጣቶቹ ማብራሪያ ሰጥተዋል። ወጣቶቹም አሉ ያሏቸውን ችግሮች አንስተው ምላሽ ተሰጥቷቸዋል። ክምርቅ ከለላ እየተፈጠሩ ያሉ የስራ እድሎች ወጣቱ ያመነበት ነው። ፍላጎቱ መጠየቅ የለበትም ወይ? የስራ እድል አማራጭ ለማስፋትስ ምን እየተሰራ ነው? ዝተፈላለያ ናይ መንግስት ተቋማት ናይ ስራ ዕድል ንክፈጥራ የመንግስት ተቋማት የስራ እድል እንዲፈጥሩ እየተደረገ ነው። ስለዚህ በቅርቡ በርካታ የስራ እድሎች ይፈጠራሉ ተብሎ ነው የሚታሰበው። አነ ሕዚ ናይ ኢንጂነሪንግ ምሩቅ ኮይነ የኢንጂነሪንግ ምሩቅ ሆኜ መሙላት የሚገባኝ በሀገሪቱ የሚያስፈልጉ ብዙ ክፍተቶች አሉ። ለምንድን ነው ትክክለኛው ሰው በትክክለኛው ቦታ የማይቀመጠው? አደ መነሰይ ና ዩኒቨርስቲ አቲኩ ማርከሎ አንድ ወጣት ዩኒቨርሲቲ ሲገባ የአሳሰብ አድማሱን በማስፋት ነገሮችን የሚያይበት አቅጣጫ ነው የሚማረው። በዚህም ለማንኛውም ስራ ዝግጁ ነው መሆን ያለበት። ከተገኘ በሙያ መስራት የበለጠ አስፈላጊ ነው። እስኪገኝ ግን መጠበቅ ተገቢ አይደለም። ሁል ጊዜ ከምዚህ ዐድሜዕና ከምዚህ ጌርና ሁል ጊዜ እንዲህ ተደርጓል፣ ይህ ለምቷል ይባላል። ስለ ስፖርት ግን በሚዲያም ሆነ በሌላ መድረክ አይነሳም። የትግራይ ስፖርት ደግሞ እየተዳከመን ያለው ስፖርቱ እንደ አንድ የልማት አካል የማይታየው ለምንድን ነው? ስፖርት ስፖርት በራሱ ልማት ነው። ስለሆነም መጠናከር አለበት። ይህን ለማድረግ እየተሰራ ነው። የአቅም ጉዳይ ሆኖ ግን የተጀመረው ስቴዲየምም አላለቀም። ይህም የሁላችንን ትብብር ይፈልጋል። ውይይቱ ለማህበሩ በተለያየ መንገድ ድጋፍ ያደረጉ አካላትን በመሸለምና የአቋም መግለጫ በማውጣትም ተጠናቋል። በዓለማችን ላይ ጠንቅነቱ እያደገ የመጣው የአእምሮ ህመም በኢትዮጵያም እያርስ ያለው ችግር ቀላል የሚባል አይደለም። በአገሪቱ ሕክምናውን በመስጠት አንጋፋና ግንባር ቀደም የሆነው የአማኑኤል የአእምሮ ስፔሻላይዝድ ሆስፒታል በአዲስ አበባ ከሚገኙ የጤና ተቋማት ጋር በመተባበር ችግሩን ለመቀነስ የሚረዳ አንድ ተግባር እያከናወነ ነው። ተግባሩ ምን ይሆን? ከጋራ መኖሪያ ቤቶች የሚወጣውን ፍሳሽ በማከም ንጹህ ለማውጣት ከሁለት ዓመት በፊት ፕሮጀክቶች ተቀርጸው ወደ ሥራ ተገብቷል። ለመሆኑ እነኚህ ፕሮጀክቶች አሁን በምን ደረጃ ላይ ይገኛሉ? አሁን የምንገኘው በአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ግቢ ውስጥ ነው። በዚህ ተቋም ደንበኞች አገልግሎት ፈልገው ሲመጡ በሳምንት ሁለት ቀን ማለትም ሮብና አርብ ይስተናገዳሉ። ለመሆኑ በእነዚህ ሁለት ቀናቶች ውስጥ ምን ያህል አገልግሎት እያገኙ ነው? ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ ከእጣና ሙጫ ምርት የምታገኘው ኢኮኖሚያዊ ጥቅም ዝቅተኛ መሆኑን የአካባቢው ደን ምርምር ኢንስቲትዩት ገለጸ። የኢዚያን ዘገባ ዳዊት ጣሴ አቅርበዋል። ኢትዮጵያ 2.8 ሚሊዮን ሄክታር የሚገመተው መሬቷ የተፈጥሮ ሙጫ በሚያስገኝ ደኔ የተሸፈነ ሲሆን ከዚህም እስከ 400 ሺህ ኩንታል እጣንና ሙጫ ማምረት ይቻላል። አገሪቱ ምርቱን ለአውሮፓ፣ ለመካከለኛው ምስራቅ፣ ኤሽያ፣ ለአሜሪካና ለላቲን አሜሪካ ሀገራት ስታቀርብ ቆይታለች። በአመትም 12 ሚሊዮን የአሜሪካ ዶላር የውጭ ምንዛሬ እንደምታገኝ መረጃዎች ይጠቁማሉ። ባለፉት አምስት ወራት ግን 950 ቶን የሚጠጋ ዕጣንና የሙጫ ምርት ልካ 34 ሚሊዮን ዶላር ነው ማግኘት የቻለችው። ይህም ከቀደሙት ዓመታት ገቢ ጋር ሲነጻጸር አፈጻጸሙ የቀነሰ መሆኑን ያሳያል። የአካባቢና ደን ምርምር ኢንስቲትዩት ዋና ዳይሬክተር ዶክተሩ ባለም ታደሰ ለዚህ ተጠቃሹ ምክንያት ለዘርፉ ተገቢ ትኩረት አለመስጠት ነው ብለዋል። ለተፈጥሮ ዕጣንና ሙጫ ምርት መቀነስ አስተዋጽኦ እያደረገ ያለው የዝርያው መመናመን ኢትዮጵያ የምትታወቅበት ትልቅ ሀብት ዘላቂ የሆነ ልማት በማካሄድ ተገቢ የሆነ ምርት ባለማርመት ለዝናብ አጠር ደኖች ተገቢ የሆነ ትኩረት ባለመስጠት ዝርያውን ብናጣው ሁላችንም ተጎጅ ነን። እንደ ሀገር እንጎዳለን። በዛ ውስጥ የሚሳተፉ ባለሀብቶች፣ ግለሰቦች ከፍተኛ የሆነት ይደርስባቸዋል። የደን ጭፍጨፋና ሕገ ወጥ ሰፈራ የእጣንና ሙጫ ምርት በሚሰጡ የቆላማ አካባቢ ደኖች ላይ ከፍተኛ ጫና እየፈጠሩ መሆናቸውንም ገልጿል። በኢትዮጵያ ግብርና ስራዎች ኮርፖሬሽን የተፈጥሮ ሙጫና ደን ውጤቶች ምርትና ገበያ ዘርፍ ስራ አስፈጻሚ አቶ ተክለ ሃይማኖት ንጋቱ በአመራረት ወቅት የሚስተዋሉ ክፍተቶችን ለማረም እየተሰራ ነው ይላሉ። ተፈጥሮ ሙጫ አምራቾችና ላኪዎች ማህበር የንግድ ዘርፍ ማህበር አቋቁመናል። ማህበሩ ህጋዊ እውቅናን እውቅና ከንግድ ሚኒስቴር አግኝቷል። አሁን በዛም ማህበር አማካኝነት ይህንን በአሰራርም በንግዱ ሁኔታም እየተበላሸ የመጣውን ነገር ለመቀየር የበኩላችንን ጥረት ለማድረግ እየተንቀሳቀስን ነው። ኢትዮጵያ ወደ ውጭ ከምትልከው የእጣን ምርት 80 ከመቶ በላይ ከትግራይ ክልል ሲሆን ምርቱ በአማራ በኢትዮጵያ ሶማሌ፣ በኦሮሚያ እና ደቡብ ክልሎችም ይገኛል። መስፍን ኢንዱስትሪያል ኢንጂነሪንግ የተለያየ ሞዴል ያላቸውን ፔጆት አውቶሞቢሎችን በመግጣጠም ለገበያ እያቀረበ ነው በአዲስ አበባ ምርቶችን ባስተዋወቅበት ወቅት ኩባንያው የአገሪቱን የአውቶሞቲቭ ኢንዱስትሪ ዘርፍ ማሳደግ ረገድ የበኩልን ጥረት እያደረገ መሆኑን ገልጿል ንቃቸው ሰማ አዘጋጅቶታል ተስፋዬ አባቴ ያቀርበዋል መስፍን ኢንዱስትሪያል ኢንጂነሪንግ ቀደም ሲል የተለያዩ ሞዴል ያላቸው ተሽከርካሪዎችን በመገጣጠም ለገበያ አቅርቧል። አሁን ደግሞ ፈረንሳይ ከሚገኘው የፔጆት አምራች ኩባንያ ጋር ባደረገው ስምምነት በሀገር ውስጥ የፔጆት አውቶሞቢሎችን በመገጣጠም እያስተዋወቀ ይገኛል። ይሄ የጀመርነው ካለፈው ሐምሌ ጀምረን ነው። እስካሁን ከሰባ በላይ አምርተን ለገበያ አቅርበናል። በሂደት ደግሞ አሁን ከ150 በላይ አዘን እያስመጣን ያለ ነው። የአውቶሞቢሎቹ በሀገር ውስጥ መገጣጠምም የቴክኖሎጂ ሽግግር መፍጠሩንና የውጭ ምንዛሬ ማዳኑም ተጠቁሟል። በአሁኑ ወቅት ምርቶቹን በሀገሪቱ የተለያዩ አካባቢዎች ለማዳረስም ጥረት እየተደረገ ነው። በአዲስ አበባ ሆኖ ታላላቅ ከተሞች አሁን እያደጉ ስለሆነ እንደ ድሬዳዋ፣ አዋሳ፣ ባህር ዳር፣ መቀሌ ያሉ ከተሞች ደግሞ ሸውርሞች ይኖሩናል። ኩባንያው በሀገሪቱ የአውቶሞቲቭ ኢንዱስትሪ አቅምን ለማጎልበትና የህብረተሰቡን ተጠቃሚነት ለማሳደግ እየሰራ እንደሚገኝም ገልጿል። መስፍን ኢንዱስትሪያል ኢንጂነሪንግ የአውቶሞቲቭ ኢንዱስትሪ በሀገራችን ወደ ተላቀ ደረጃ ደርሶ የበለጠ ለወጣቶች የስራ እድል ፈጥሮ በዚህ በኩል የራስን አስተዋጽኦ እየሰራ ነው። የአዋጁ አተገባበርና ያመጣቸውን ውጤቶች እንዴት ይገመግሙታል? አስቸኳይ ጊዜ አዋጁ የተቀመጠለትን አላማ የታወጀበትን ዓላማ እያሳካ የመጣ መሆኑን ነው በተጨባጭ ማየት የሚቻለው። የእስረኞችን አያያዝ ላይ ችግሮች እንዳሉ ሪፖርት አድርጓል። የመርማሪ ቦርዱ ያቀረበው ሪፖርት ተከትለን በፍጥነት እንደገና እንዲስተካከል አድርገናል። መደበኛ እንቅስቃሴያችን እየተገደበ ነው የሚል ነገር አለ። የትኛውም ተቋም የግል ይሁን የመንግስት መደበኛ ስራዎችን ማንም ሳያስፈቅድ እየሰራ ነው። መደበኛ እንቅስቃሴ እንደቀጠለ ነው ያለው። ይሄ አዋጅ አሁን ለውጥ እያመጣ ስለሆነ እና ሀገራችንም ወደ ሰላም እያመጣ ስለሆነ በቅርብ ጊዜ ውስጥ ሊነሳ የሚችልበት እድል አለ። ይነሳል አይነሳም የሚለው የመጀመሪያው ዋና የሚያስጨንቅ ጉዳይ ነው ብዬ ልወስደው